አሰላሙ አሌይኩም ወረህመቱላህ በረካቱ። ውድና የተከበራችሁ ጀማዎቼ እንደኔ በስድል ላይ ያላቸው እህቶች ወንድሞች፣ ሰላም ሰላም በእናንተ ላይ ይረድ። ያላህ ራህመት እዝነት ከእናንተ ጋር ይሁን። በያለንበት አላህ የጠብቀን፣ ሀገራችን ሰላም አላህ ያድርጋ። ዛሬ ጓደኛዬ ፏ ብላ መጣ ነበረ። ይኸው እንግዲህ እንደ ሀገራችን ባህል የኢትዮጵያ ባህል በቂጣ እያስተናገርኳ ነው። እንደዚህ ጓደኞች ጋር ስትሆኑ የሀገራችንን ባህል እንዳንረሳ ለማለት ማለት ያክል ይሄው እንደዚህ ያረፈኝ ነው ጓደኛዬን ማስተናግዳት ማለት ነው። እና እንግዲህ ያው ኢትዮጵያ ለዘላለም ትኑር ሀገራችንን አላህ ሰላም ያርግልን። ወዳችኋለሁ። ቻው ቻው። አሜን። እንግዲህ በኮሜንት እንጠብቃችኋለን፣ በኮሜንት እንጠብቃለን እንደተለመደው ማለት ነው። ያው ሰብሰብ ስለሆነ ቪዲዮ ምን ሰራላችሁ አንድ ላይ አለና ባለፈው በጣም ማመሰግነው ለስለሰጣችሁንም አስተያየት በጣም እናመሰግናለን። በጣሪያ ክብረልን በያላችሁበት ሰላማችሁ ይብዛልን። እንግዲህ እየበላን ነው፣ እንብላ ብለናል ማለት ነው። ማሻላ ብለናል፣ እንብላለን። ስሟን በኮሜንት ታማ ስሟን ኮሜንት ላስቀምጡ ነው። እንግዲህ ወይ ጨምር አንተ ከኔ መስላል ወደቼ ማረቼ በጣም ወዳችኋለሁ፣ አመሰግናለሁ ኮሜንት ላይ አስተያየታቸውን አስቀምጡልኝ። እስከምንገናኝ ካሜራ ዙር ላሳያችሁ እ ወይ ካሜራው ድምፅስ ብላ እራሱ ገብቻ ነው